ጨረቃዋ ሀይሚ ከዳኒ ቤት ሄዳ እንግዲህ ሶሲ ድንገት ደርሳባቸው ነበረ እና ትንሽ የሚያወዛግቡ ነገሮች የሚያስጨንቁ ነገሮች እያየን ነበረ ማለት ነው። ከዛም በተረፈ ደግሞ የዳኒ ጓደኛ ናታን የሚባለው ናታን ማለት እዛ ክስ ቦታ በአብሮት የሄደው ልጅ ማለት ነው። እና ጓደኛው ደግሞ ቃልዬ የምትባል እንዴት ሊከሰው ሲሄድ ዝም ትላለህ በዛ ላይ ደግሞ ሁለት የሚዋደዱ ጓደኛሞችን እያደረጋችሁ ያላችሁት ነገር ለማለያየት ነው ወይ ለምንድን ነው ፈጣሪያችሁን የማትፈሩት ለምንድን ነው ጓደኛህንስ ዳንኤል እማትቆጣው የማትቆጣው የማታናግረው ሀይሚጌ በጣም ጥሩ ልጅ ናት ብሩኬም እንደዛው በጣም ነው የሚዋደዱት እያለች በስነስርዓት እንግዲህ ስጠይቀው ነበረ። ናታንም እንግዲህ እኔ የምችለውን ነገር ሁሉ አድርግ ያለው፣ ክሱንም እንዳይጀምር ለምኜው ነበረ። ነገር ግን ብሩኬ ቤት ከመጣ በኋላ ያ ነገር ዳኒን አናዶት፣ ዳኒም ለመክሰስ በቅቷል እያለ ነበር ሲናገር የነበረው ማለት ነው። በዚህ አጋጣሚ የናታን ጓደኛ ቃልዬ ሳላደንቅሽ አላልፍም። በጣም ምርጥ ልጅ እና በጣም አስተዋይ ልጅ ነሽ። አንደኛ በደንብ ተረድተሽ ዳኒ የሚያደርገው ነገር ጥሩ እንዳልሆነ በደንብ አድርገሽ ነው ስትነግሪው የነበረው፣ ለጓደኛሽ ለናታን ማለት ነው። ቃላት የለኝም። ትናንት ግን የትናንትናው ትንሽ ያስፈራል። ምክንያቱም ሃይሚን እንዴት አጥምዶ ቤቱ እንዳስገባት በጣም እኔ ገርሞኛል። በቃ ቤተሰብ ምክንያቱም ሃይሚን እንዴት ለብቻ ልታገኘው ቻለች ዳንኤል? በዛ ላይ ደግሞ ካሜራ የለ፣ ቪዲዮ የለ፣ ምን የለ እና ድንገት ነው ሶስ የደረሰችባቸው ማለት ነው። አንዳንድ ልጆችን ኮሜንት ያስቀምጣችሁልኝ ልጆች አላችሁ፣ የራሳችሁን ሀሳብ፣ አስተያየት ሰጥታችሁኛል። ከልብ ደግሞ አመሰግነው ምክንያቱም ምናልባት ሀይሜ ዳኒን ለማጥመድ ብላም ሊሆን ይችላል። እዛ የገባችው የሚልም ነገር አለ። ምናልባት ግን እንደዛ ከሆነ ደግሞ ምናልባት ከሶሲ ጋር ተነጋግራ ከሆነ እንጂ ማለት ነው። ካሜራ ሊያዘች ምን አላለች። ዝም ብሎ መግባቱ ዳኒን ልታጠምደው ነው የሚያስብል ነገር የለም። ግን ከሶሲ ጋር ተናግራ ተነጋግረው ተነጋግረው ከሶሲ ጋር ከሆነ በጣም ደስ ይለኛል። እኔ በቃ ደስ ይለኛል። ትናንትና ቪዲዮ የተቀረጸው ሁለቱ ተነጋግረው ሶሲና ሀይሚ ተነጋግረው ዳኒን ለማጥመድ ከሆነ እኔ አጨበጭ ብላችኋለሁ ማለት ነው። ምክንያቱም ዳኒ ሀይሚንና ብሩኬን ለማለያየት ማ ያደርገው ነገር የለም። ሁለተኛ መረጃ ብሎ የያዘው ያንን ነው። ያ ከቤት አንድ ላይ ብሩኬ ፕራንክ የተደራረጉት ሶሲ እና ብሩኬ ማለት ነው። ስለዚህ አሁን ትናንትና ከሀይሚ ጋር የተገኘበት ቪዲዮ አንተስ ምን ስታደርግ ነበር ተብሎ እንደ መረጃ መውጣት ይችላል ማለት ነው። ከዚህ በፊትም የሰራው ነገር ስላለ እንደዛ ከሆነ አሪፍ ነው። ግን እንደዛ ካልሆነ ግን ማለት ነው ሀይሚና ዳኒ ብቻቸውን መገኘቱ ለዛውም፣ ካሜራ ምናምን ሳይኖር እንደገና ከብሩኬ ጋር ሌላ ጦርነት ውስጥ የሚያስገባ ነገር ነው። ኃይለኛ ጦርነት ውስጥ ያስገባል። ይሄ ነገር ግን ለወጥመድ ከሆነ በጣም ጀግና ናቸው ሴቶች። ከሴቶች ጎን እንቆማለን ማለት ነው። ከእውነት ጎን እንቆማለን። ምክንያቱም የዳኒ ነገር ምኑ ምኑም አያምርም። ሶሲ ኮ ትናንትና ራሱ ሀይሚዬ እንዳትወጭም ሶሲ ራሷ ትውጣ ትሄድ ጎረምሳዋ ጋ ምናምን እያለ እማይለው ነገር የለም ነበረ ማለት ነው። እማይለው ነገር እና የሆነ ስርዓት አልባ ነገር ነበር ሲናገር የነበረው እና ሶሲ ድራማው ላይ ከተቀላቀልሽልን በጣም ቆንጆ ነው። በቃ ከብሩኬ ጎን ቆመሽ ሀይሚዬም ደግሞ ነቄ ብለሽ የሚሰራው ስራ ጥሩ እንዳልሆነ አውቀሽ እንደዛ ለምነሽው እንደዛ ሆነሽለት ማለት ነው። እሱ ግን በጎን ሄዶ ብሩኬን ለመክሰስ ብሩኬን ለማሳሰር አንቺና ብሩኬ እንድትራራቁ የሚያደርገው ነገር ገብቶሽ ከነሱ ጎን ከሆነ የመጣሽው ሀይሚ እውነት ወንድ ነሽ በቃ ወንድ ጀግና በቃ ሴት ጀግና ብዬ ነው የምጠራሽ፣ ማለት ነው ጀግና። ግን አሁን ድጋሚ ብሩኬን ለማናደድ የሚደረግ ነገር ከሆነ ብዙዎች ይጠልሻል። ብዙዎች እኔ ከአፌ ምንም ነገር አይወጣም። ሲቀጥል ሀይሚዬ እወድሻለሁ፣ አከብርሻለሁ። ብሩኬንም እንደዛው ሁለታችሁ ለእኔ ምንም ልዩነት የላችሁም። በነገራችን ላይ ምንም አይነት ልዩነት እና ግን ይሄ ነገር ግን ብሩኬን ለማናደድ ከሆነ የተደረገው ነገር ብዙ ነገር እንነጋገራለን ሂሳብ እናወራርዳለን፣ ማለት ነው እናወራርዳለን። ምክንያቱም ብሩኬ እዚህ ደረጃ የደረሰው እኔ እንደ አዲስ ማንሳት አልፈልግም እንጂ ማለት ነው፣ እዚህ ደረጃ የደረሰው ብሩኬ እዛ ችጋጌ ነው ተብሎ ነው ፕራንክ ነው እየተባለ ራሱ አላምንም ስለተባለ ነው፣ ካሜራ ተደቅኖ ካሜራው ታይቶ ይቅርታ ያለው ሁሉም፣ ብዙ ነገር ወጥቶ ስሙ ጠፍቷል። ብዙ ነገር ተብሏል። ብሩኬ ብዙ ነገር ደርሶበታል ማለት ነው። ቁም ነገር ማለት ነው። እና አሁን ግን እኔ አሁን ከጎንሽ ነው ያለሁት፣ እስካሁን ከጎንሽ ነኝ። ሀይሚዬ ትናንት ከዳኒ ጋር ብትገኝም እኔ መቶ ፐርሰንት ምንም ነገር እንደማታደርጊ ምንም ነገር ከእሱ ጋር እንደሌለሽ መቶ ፐርሰንት እመሰክርልሻለሁ ማለት ነው። ግን ድጋሚ ብሩኬን ለማናደርግ ከሆነ ይሄን ነገር የተደረገው ማለት ነው እኛ ራሱ ዝም አልልም፣ እኔ ዝም አልልም። የፈለገ ነገር ቀጥቅጡኝ፣ በሉኝ፣ ስደቡኝ እንጂ ማለት ነው ዝም አይደለም። እና እንደዛ ነው እንግዲህ እነ ናታንም ደግሞ ጥፋተኛ እንደሆነ ነው እየተናገረ ያለ። ሁሉም ሰው ማውራት ይችላል። በነገራችን ላይ ሁሉም ሰው መመስከር ይችላል። በአሁኑ ሰዓት ብሩኬ እየሄደበት ያለው ነገር ትክክል ነው። ያደረገው ነገር ሁሉ ትክክል ነው፣ ምንም ጥፋት የለበትም። ግን ዳኒ ነው በቃ ዳኒ ማለት ነው የሚሰራው ስራ፣ የሚያደርገው ነገር ማለት ነው ጥሩ አይደለም፣ ጥሩ አይደለም። ስለዚህ ሀይሚዬ ናት መባነን ያለባት። በቃ እሱ አሁን ማለት ነው በጣም ብዙ ነገር ሊያደርግ ይችላል። ብዙ ሴራዎችን ሊያሰር ይችላል በእናንተ ላይ ማለት ነው። እና ሀይሚ ልትነቂ ይገባል የኔ ቆንጆ። እንደውም ተጋፍጣችሁ ማለት ነው። እሱ ነው መከሰስ ያለበት ማለት ነው። ዳኒ ነው መከሰስ ያለበት። አንደኛ ስም አጥፍቷል፣ ብዙ ነገር ብሏል እና ማለት ነው። ልቤ እንትን ስልኬ ጋር ሄደ እና እንደዛ ነው ላችኋለሁ፣ ውዶችዬ ማለት ነው። እንግዲህ ቡራጌ እንዴት ብሎ እንደሚመጣ አላቅም፣ እንዴት ሆኖ እንደሚመጣ በምን አይነት መንገድ አሁን ካልተረዳሱ ሊናደድ ይችላል። በቃ እነሱ ሁለቱ እዛ ጋር በመገናኘታቸው በጣም ይናደዳል፣ እልህ ውስጥ ይገባል። ጭራሽ ቤቱ ድረስ ይሄዳል ብዬ ነው የማስበው። አሁን ይህንን ቪዲዮ ሲያይ ማለት ነው ይህን ቪዲዮ ሲያይ ሌላ ድርጊት ውስጥ ይሄዳል። እንደዛ ከመሆኑ በፊት ግን ሀይሚዬ ራስሽን ነፃ ማውጣት አለብሽ። ራስሽን ነፃ አውጪሽ ነው ቆንጆ መናገር ያለብሽ ነገር ያሰብሹ እቅድ ካለ ምናምን ከእነ ብሩኬ ጎን ከሆንሽ ይሄን ነገር ቶሎ ብለሽ ብትናገር ይሻላል። ነገሩ እንደውም ከዚህ በኋላ ነው እየከረረ እየከረረ እሉ ውስጥ እየገቡ የሚመጡት ማለት ነው። ትልቅ እሉ ውስጥ ነው የሚገቡት። ለምን ካላችሁ ይሄ ልጅ ካለ ጥፋቱ ክስ ቀርቦበታል። የክሱ ተውት፣ ተውት፣ ክሱ ተውት ስራ እየሰራ ነው ዳኒ። በነገራችን ላይ የክሱ ነገር ማለት ነው የክሱ እኛ እራሱ ነቄ የብለንበታል። ሽቀላ ላይ ነው ያለው አውቆ ነው። አውቆ ደግሞ ፕላስተሩን እስኪ አንሳው፣ አንሳው ፕላስተሩን። እሺ አንሳው ፕላስተሩን ፕላስተሩን። በጣም ነው የሚገርመኝ። ዝም ብሎ እኮ እኔ የለጠፈው ቤተሰብ ቁስል የለው ምን የለው ምን የለው ቤኪና ማንነው ቤኪ ቤኪና ፍፄም ሰርተዋል አላየሁትም በእርግጥ የእነሱን ቪዲዮ ምን እንዳሉ ምናምን አልሰማሁትም አልሰማሁትም የእነሱን ቪዲዮ እስኪ ነገ አየዋለው ማለት ነው ምን አይነት እርምጃ እንደወሰዱ እርግጠኛ ነኝ ስለ ክሱ ምናምንም አውርተው ሊሆን ይችላል ግን እዚያ ሆናችሁ እኮ ለምን እንደማትሄዱ አላውቅም እነ ቤኪ ግን እንትን ናቸው አይደል ያሉት ቦታ ጅራ ናቸው መሰለኛል ይህ ነገርማ ጋሽዬ መግባት አለባቸው። ጋሽዬ ገብተው ያስቆሙልን ጋሽዬ፣ እኛ መሮናል፣ በቃ ሰልችቶናል። ይሄ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሰልችቶናል ጋሽዬ። ተቆጡልን እስኪ እነዚህን ልጆች እና ውድ ቤተሰቦች። ለማንኛውም ልቤ ሌላ ቦታ ነው ያለው። በሌላ ቪዲዮ ስመጣ በደንብ እናወራለን ማለት ነው። አሁን ለአሁን ይሄ ይበቃኛል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ልቤ ተሰርቋል። ተሰርተሽ የደራ ልጅ ቤተኩለሽ